ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ተጀምሯል። ሰብለጽጌ ዜናዎቹን እመራለሁ። የአረፋ በዓል ሃይማኖታዊ እሴቱን ጠብቆ እንዲከበር ሁሉም ኃላፊነቱን ሊወጣ እንደሚገባ የአዲስ አበባ ከተማ የእስልምና ጉዳዮች ከፍተኛ ምክር ቤት አስታወቀ። ምክር ቤቱ የበዓሉን አከባበር በሚመለከት ጋዜጣዊ መግለጫ ሰጥቷል። ራሂል ደምሰው ተከታትለዋለች። የኢድ አላድሀ አረፋ በዓል በመላው ዓለም በሚገኙ የእስልምና እምነት ተከታዮች ዘንድ በታላቅ ሀይማኖታዊ ስነ ስርዓት የሚከበር ሀይማኖታዊ በዓል ነው። የኢድ አላድሀ የአረፋ በዓል በኢትዮጵያ የእስልምና እምነት ተከታዮች ዘንድም በተለያዩ የበዓል ዝግጅቶች ተከብሮ ይውላል። የአዲስ አበባ ከተማ አስተዳደር እስልምና ጉዳዮች ምክር ቤትም የዘንድሮውን አንድ ሺ አራት መቶ አርባ ስድስተኛውን የአረፋ በዓልን አስመልክቶ ማብራሪያ ሰጥቷል። መግለጫውን የሰጡት የምክር ቤቱ ዋና ጸሐፊ ሼህ ሁሴን በሽር በዓሉን ለማ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 እያሳሰብን በዓሉ የደስታና የፍቅር የአብሮነትና የመተጋገዝ የመተዛዘን እንዲሆን ልባዊ ምኞቱን ይገልጻል። እርስ በእርስ መረዳዳትና መከባበር የእስልምና እምነት መገለጫ በመሆኑ ምዕመኑ በዓሉን ሲያከብር የተቸገሩትን በማሰብ መሆን እንደሚገባም መልዕክት አስተላልፈዋል። የሀሰተኛ የትምህርት ማስረጃን በማጥራት ቀልጣፋ አገልግሎት ለመስጠት እየሰራ መሆኑን የአማራ ክልል ሲቪል ሰርቪስና ሰው ሀብት ልማት ኮሚሽን አስታውቋል። ተግባሩ ትክክለኛውን ባለሙያ በትክክለኛው ቦታ ለማስቀመጥ ከፍተኛ ሚና ይጫወታልም ተብሏል። ገንዘብ ታደሰ ተጨማሪ አላት። በአማራ ክልል በአገልጋይነት መንፈስ የታነጸ ብቁ የመንግስት ሰራተኛ በስራ ገበታው እንዲገኝ የሚያስችል የሰው ኃይል አስተዳደር አገልግሎት ሪፎርም እየተተገበረ ይገኛል። የሪፎርሙ አንድ አካል የሆነው ሀሰተኛ የትምህርት ማስረጃ ማጣራት ስራም ተጀምሯል። የክልሉ ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን ኮሚሽነር ባንችአምላክ ገብረ ማርያም ሀሰተኛ የትምህርት ማስረጃም በማጣራት ለህዝቡ ፈጣንና ቀልጣፋ አገልግሎት ለመስጠት ዓላማ የያዘ ሪፎርም እየተተገበረ እንደሚገኝም ነው የተናገሩት። በተለያየ ጊዜ የህብረተሰብ መድረኮች ይካሄዳሉ በተለያየ ጊዜ የሰራተኛ መድረክ አካሂደናል። እኔ እዛ ተቋም ከገባው ጀምሮ ማለት ነው። ሰው አንዱ የሚያነሳው ከሀሰተኛ ትምህርት ማስረጃ ጋር ተያይዞ የሀሰተኛ ትምህርት ማስረጃዎች፣ የሀሰተኛ ትምህርት ማስረጃ ብቻ አይደለም የህክምና ማስረጃዎች፣ የስራ ልምድ ማስረጃዎችም አሉ። አሁን እኛ ለማጣራት እየገባንበት ያለ ይሄ ስለሆነ ነው እንጂ ይህ አንደኛ ጉዳቱ በስራ ብቃት ላይ ችግር ይፈጥራል። ሰዎች ባልተገባ መንገድ ያልተማሩትን ተምረዋል ብለሽ ስታቀርቢ ስራቸው ላይ ጫና ይፈጥርባቸዋል ያለ ውቀታቸው በሌላ መንገድ ደግሞ የመልካም አስተዳደር ችግርም ይሆናል ስለዚህ ከብቃት ጋር እያይዘን ነው ይሄንን እያደረግን ያለ ነው ሀሰተኛ የትምህርት ማስረጃ ማጣራት በክልሉ ከፍተኛ ትኩረት የተሰጠው ተግባር መሆኑን ያነሱት የሰሜን ሸዋ ዞን ሲቪል ሰርቪስና የሰው ሀብት ልማት መምሪያ ኃላፊ ሜሮን አበበ ተግባሩን በስኬት ለማጠናቀቅ የጋራ መግባባት ላይ መደረሱንም ነው የተናገሩት ከወረዳ ለመጡ ጠቅላላ የሰው ሀብት አስተዳደር ባለሙያዎች ስልጠና ተሰጥቷል በክልል ኮሚሽን ኮሚሽኑ ማለት ነው። ስለዚህ ከእስከታችኛው መዋቅር ድረስ በዚህ ልክ ለመስራት ቁርጠኛ ሆነን ነው ስራውን የጀመር ነው። ስለዚህ በከፍተኛ አመራሮች ጭምር የተደገፈ ስራ ነው። በመጀመሪያኛ ግንባር ቀደም ሆነን ስራውን እንጀምራለን። ከዛ በኋላ ደግሞ የአመራሩን ከጠራን በኋላ ጠቅላላ መንግስት ሰራተኛው በዚህ ዙሪያ የሚጣራ ነው የሚሆነው። ስለዚህ መንግስት ከፍተኛ በጀት መድቦ የሚሰራው ተግባር ነው። እኛም ደግሞ ወደ ኋላ ላለ ማለት በቁርጠኝነት እስከታችኛው መዋቅር ድረስ መግባባት ፈጥረን ከጠቅላላ አመራሩ ከባለሙያው ከቡድን መሪው ጋር መግባባት ፈጥረን ስራውን መጀመር ብቻ ሳይሆን ጀምረን መጨረስ ያለብን ተግባር ነው። ሐሰተኛ የትምህርት ማስረጃ የማጣራቱ ተግባር በአብይና ቴክኒካል ኮሚቴ የተዋቀረ ሲሆን ቴክኒካል ኮሚቴው መረጃውን በጥራት ሰብስቦ ወደሚያጣራው አካል እንዲላክ በኃላፊነት ይሰራል ብለዋል። በሐሰተኛ የትምህርት ማስረጃ የማጣራቱ ተግባር የቴክኒካል ኮሚቴ አባል ምህረቱ ፍጹም መረጃውን በምልክ በምን ጥራት ተሰብስቦ ወደሚያጣራው አካል ወይም ደግሞ መረጃው ትክክለኛነት ወደሚጣራበት ተቋም ይላካል የሚለውን ኦሪንቴሽን ይሰጣል። የቴክኒካል ክፍሉ ወይም ቴክኒካል ኮሚቴው አንዱ ይሄን ይሰራል። ከዛም በኋላ በስራ መካከል ለሚገጥማቸው ችግሮች ደግሞ የተለያዩ የኮሚኒኬሽን መንገዶችን በመጠቀም ሳፖርት እያደረገ የተሻለ ጥራት ያለው መረጃ እንዲሰበሰበ ያደርጋል። ከተሰበሰበ በኋላ ደግሞ ለአብይ ኮሚቴው እናስረክባለን። የአብይ ኮሚቴው ቀጥታ ወደ ፌዴራል ይልካል። በዚህ መሰረት በተለያየ አድረጃጀት የተሰበሰቡትን የግለሰብ ወይም ደግሞ የሰራተኞችን መረጃዎች አጣርቶ ውጤቱ ወደ አብይ ኮሚቴ እንዲመለስ ይደረጋል። እስከ ሰኔ ሰላሳ 18 ሺህ የሚሆኑ አመራሮችና ሌሎች በሀሰተኛ የትምህርት ማጣራት ተግባሩ የሚሳተፉ የኮሚሽኑ ሰራተኞች የትምህርት መረጃ ተጣርቶ እንደሚያልቅም ነው የተገለጸው። የመጀመሪያ ዙር እስከ ሰኔ ሰላሳ ድረስ ሰርተን የምናጠቃልለው፣ በክልላችን ከ15 ሺህ በላይ አመራሮች አሉ። ወደ ሶስት ሺህ አካባቢ የሚሆኑ ደግሞ የሰው ኃይል ማስረጃውን በቀጥታ የሚያገኙ የኛ ሰራተኞች አሉ። የነዚህን ማስረጃ ሰብስበን አጣርተን እንጨርሳለን ብለን ነው ያሰብነው። ሁለተኛ ዙር ደግሞ የክልልና የዞን ሰራተኞች አሉ። የመንግስት ሰራተኞች ማለት ነው። ሶስተኛ ዙር ወረዳና ቀበሌ አድርገን ነው። እንግዲህ በሁለት ወር በሶስት ወር የሚያልቅ አይደለም። በእኛ እቅድ እስከ 2018 ሰኔ 30 ድረስ ይህን ተግባር እናከናውናለን ብለን ነው የምናስበው። ይህን ስናጣራ አመራሩ ግንባር ቀደም ሚናውን ይጫወታል ተብሎ ይወሰዳል። ሐሰተኛ የትምህርት ማስረጃ የማጣራቱ ተግባር እንደ ክልል ከክልሉ ርዕሰ መስተዳድር የተጀመረ ሲሆን አሁን በወረዳዎች ጭምር የማጣራቱ ተግባር ተጠናክሮ ቀጥሏል። በደብረ ብርሃን ከተማ የሚታየውን የቆሻሻ አወጋገድ ክፍተት በማስተካከል ጽዱ ከተማ ለማድረግ እየሰራ መሆኑን የከተማ አስተዳደሩ አካባቢ ጥበቃ ጽዳትና ውበት ጽህፈት ቤት አስታወቀ። የከተማዋ ነዋሪዎችን የቆሻሻ አወጋገድ ባህል በማሳደግ ረገድ የተሰራው ስራ ዝቅተኛ ስለመሆኑም ተመላክቷል። ጽህፈት ቤቱ የዓለም አካባቢ ቀንን አክብሮ ውሏል። አበበች ኋላሸት ዝርዝር አላት። ከሰባት ሚሊየን በላይ የሚሆኑ ዜጎች በአካባቢ ብክለት ምክንያት ህይወታቸውን እንደሚያጡ የዓለም ጤና ድርጅት መረጃ ያሳያል። አሁን የምንገኘው ደብረ ብርሃን ከተማ ላይ ነው። ደብረ ብርሃን ከተማ እያደጉ ከሚገኙ ከተሞች መካከል አንዷ ናት። እዚህ ከፊት ለፊታችን ህጻናት የሚማሩበት ትምህርት ቤት አለ። ቆሻሻ እዚህ አካባቢ ላይ እንዲህ ተቆልሎ እንመለከታለን። ከተማዋን ጽዱ ለማድረግ ምን እየተሰራ ነው በሚለው ዘገባችን የተለያዩ ስራዎች እየተሰሩ እንደሚገኙ ከተማ አስተዳደሩ ቢገልጽም፣ አሁንም እንዲህ አይነት ቆሻሻ በየአካባቢው መታየታቸውን አልተውም። ይህ የምትመለከቱት የፍሳሽ ቆሻሻ ማስወገጃ ቦይ ነው። ነገር ግን በውስጡ በርካታ ደረቅ ቆሻሻ ውስጥ ተጥለውበታል። ማህበረሰቡ የደረቅ ቆሻሻ አወጋገድ ስርዓቱን ማዘመን ለምን አልቻለም? መንግስትስ ይህንን ግንዛቤ በመፍጠር ረገድ ምን እየሰራ ይገኛል? እኛ እንደ ተቋም እየሰራ ነው ያላቸው ስራዎች አሉ በተለይ ከዚህ ከአወጋገድ ጋር እና ከአስተሳሰብ ጋር በተያያዘ የየቀበሌ ቀበሌ ምክር ቤቶች አሉን። በዛ በየምክር ምክር ቤት አስተሳሰቡን ለማስረጽ የምንሰራው ስራ አለ። በበራሪ ወረቀት ለመስራት የምናደርጋቸው ጥረቶች አሉ። ተቋሙ እንደ ተቋም ስራዬን አውቄ መስራት አለብኝ በሚል ባለድርሻ አካላቱንም ማህበረሰቡንም ለማገንዘብ የሚያደርገው ጥረት አለ። ይሄ ግን በቂ ነቡ አይደለም። የሆነ ማሳረፊያ ቦታ አለ። ተሽከርካሪ እየተንቀሳቀሰ ስለሆነ የሚሰበስበው በዛ ቀን የሆነ ቴክኒካል የሆነ ብልሽት ይገጥምሽና ካለንሳሽው ትልቅ የቆሻሻ ክምችት አድርጎ የሚያስብ ሰው አለ። ያ አይደለም ዋናው። ዋናው ቦታዎቹ የተለዩ ቦታዎች አሉ፣ እኛ የለየናቸው ለመኪና ሊመቹ የሚችሉ አስፓልት ላር የሆኑ ቦታዎች ላይ ነው የምናደርገው። ምክንያቱም የሚሰበሰበው ቆሻሻ ተሽከርካሪ ባለበት በሚገባበት ቦታ ላይ ካልሆነ ባይሰበሰብ ይሻላል። ከብክለት የጸዳ ንጹህ ምቹ አካባቢ ለነዋሪዎች መፍጠር ያሻል በሚል ሀሳብ በደብረ ብርሃን ከተማ አስተዳደር ውይይት ተካሂዷል። በውይይቱ ንግግር ያደረጉት የከተማ አስተዳደሩ ከንቲባ ጽሕፈት ቤት ኃላፊ አቶ ባህይሉ ገብረ ህይወት ደብረ ብርሃን ከተማን በጽዳትና ውበት የተሻለች ከተማ ለማድረግ እየተሰራ ይገኛል ብለዋል። ደብረ ብርሃን የቱሪዝም ማዕከል መሆን የምትችለው የኢንቨስትመንት መዳረሻ መሆን የምትችለው በተመሳሳይ ደግሞ የፈጠራ የክሎት በተመሳሳይ ብቃት ያለው ዜጋ ማምረት የሚቻለው ብቁ የሆነች ከተማ ጽዱ የሆነች ከተማ መፍጠር ሲቻል ነው ማለት ነው። ስለዚህ ጽዳትና ውበት ለደብረ ብርሃን እድገት የማይተካ ሚና ያለው በጣም ትልቅ የሆነ ተግባር ትልቅ የሆነ ስራ የሚሰራበት ተቋም እንደሆነ ታሳቢ መደረግ መቻል አለበት። ከነዋሪዎች በሚወጡ ደረቅና ፍሳሽ ቆሻሻ እንዲሁም ከድርጅቶች በተጨማሪም ከኢንዱስትሪዎች በሚለቀቁ ቆሻሻዎች ብክለት ይከሰታል። በደብረ ብርሃን ከተማ የሚገኘው ኢታል አልሙኒየም ኃላፊነቱ የተወሰነ የግል ኩባንያ የአካባቢ ብክለት እንዳይከሰት የቆሻሻ አወጋገድ ስርዓቱ ምን እንደሚመስል የኩባንያውን ተወካይ ወይዘሮ ገንዘብ ካሳን ጠይቀናቸዋል። ከከተማ አስተዳደር ጋር በመተባበር አካባቢያችን ከብክለት ለመጠበቅ እኛ በበኩላችን ከድርጅታችን የሚወጡትን ቆሻሻዎች ፕላስቲክኑን በፕላስቲክ መልኩ የሚበሰብሱና የማይበሰብሱትን ለይተን ሪሳይክል የሚደረጉትን ሪሳይክል እንዲደረጉ የማይሆኑትን ደግሞ በተገቢው ቦታ ላይ በመጣል ኦረዲ ጀምረናል፣ ስራውን ማለት ነው፣ እየሰራ ነው፣ እንደዛ እያደረገ ነው። በከተማና መሰረተ ልማት ሚኒስቴር የከተሞች አረንጓዴ መሰረተ ልማት ከፍተኛ ባለሙያ የሆኑት አቶ ማጌጫ ማሙዬ ግለሰብ፣ ድርጅቶች፣ አምራች ኢንዱስትሪዎች፣ መንግስት የተቀናጀ አሰራር ዘርግተው ከሰሩ ንጹህና ጽዱ አካባቢ መፍጠር ይቻላል ባይ ናቸው። ደብረ ብርሃን ከተማ አሁን ላይ ጥሩ ናት፣ አሁን ላይ ባለችው እንቅስቃሴዋ ዲቴይል፣ ወደ ውስጥ ገብተን ስናይ ደግሞ ገና ነው። ሁሉም ሰው ሁሉም ሰው ማንኛውም ነዋሪ ግቢውና ተግቢው ውጭ እስከ 20 ሜትር ሬዲስ ጽዱና አረንጓዴ ማድረግ ሲቀጥል፣ እያንዳንዱ ተቋማት ደግሞ የግል ድርጅቶች ሊሆን ይችላሉ፣ የመንግስት ተቋም ሊሆን ይችላል። ማንኛውም ተቋም ደግሞ ግቢውና ተግቢው ውጪ ጽዱና አረንጓዴ ማድረግ መቻል አለበት፣ መቻል ብቻ ግዴታ አለበት ነው። ቀጣይነት ተከታታይነት ያለው ግንዛቤ ማስጨበጥ ስራ መሰራት አለበት። የአካባቢ ጥበቃ ቀን በደብረ ብርሃን ከተማ ከሚመለከታቸው አካላት ጋር ውይይት በማድረግ ታስቧል። በመጨረሻም አጫጭር ዘገባዎች ወደ እናንተ ይደርሳሉ። መሰረተ መቅጫ ታቀርባቸዋለች። የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ከጎረቤት ሀገራት ጋር ብቻ ሳይሆን ከተለያዩ ቀጠና ኃይሎች ጋር በጋራ እንደሚሰራ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናገሩ። የስተወካዮች ምክር ቤት አራተኛ ዓመት የስራ ዘመን ሰላሳ አራተኛ መደበኛ ስብሰባውን አካሂዷል። በዚህ ወቅት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ሚኒስትሩ ኢትዮጵያ ለጎረቤት ሀገራት ቅድሚያ የመስጠት ዲፕሎማሲያዊ መርህ እንዳላት ጠቁመው ይሁን እንጂ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ከተለያዩ ቀጠና ኃይሎች ጋር የሚሰራው ስራ ተጠ ተጠናክሮ እንደሚቀጥል አብራርተዋል። ኢትዮጵያ በአፍሪካ ቀንድ ሰላምና መረጋጋት እንዲረጋገጥ ለቀጠናው ኢኮኖሚያዊ ትስስር መጠናከር ወሳኝ ሚና የምትጫወት ሀገር ስለመሆኗ በተለያዩ ዓለም አቀፍ መድረኮች እየተረጋገጠ ስለመሆኑ አንስተዋል። በአሁኑ ወቅት የኢትዮጵያ መንግስት ከኤርትራ ጋር የቃላት ጦርነት ውስጥ አለመግባቱንና ና የባህር በር ጥያቄን ለማሳካት የተጀመረው ዲፕሎማሲያዊ አካሄድ እውን እስኪሆን ድረስ በዓለም አቀፍ ህጎችና ና በሰጥቶ መቀበል መረብ መስራት እንደሚገባ አመላክተዋል። መረጃው የህዝብ ተወካዮች ምክር ቤት ነው። የኢትዮጵያ የአደጋ ስጋት ስራ አመራር ረቂቅ አዋጅ የተረጂነት አስተሳሰብን በመሻገር የተሟላ ሀገራዊ ለዋላይነትን ለማረጋገጥ ለሚደረገው ጥረት ሁነኛ መሳሪያ መሆኑን የስ ተወካዮች ምክር ቤት አባላት ገለጹ። ምክር ቤቱ በ34ኛ መደበኛ ስብሰባው የኢትዮጵያ የአደጋ ስጋት ስራ አመራር ረቂቅ አዋጅን በአዋጅ ቁጥር 1386 ህዝባር 2017 ዓ.ም አጽድቋል። በስ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲ ማህዲ የኢትዮጵያ የአደጋ ስጋት ስራ አመራር ረቂቅ አዋጅ የዝግጅት ሂደትን አስመልክቶ ለምክር ቤቱ ሪፖርትና የውሳኔ ሀሳብ አቅርበዋል። የአደጋ ስጋት አመራር የውሳኔ ሀሳብ ረቂቅ አዋጅ ከተረጅነት አስተሳሰብ በመላቀቅ ለአደጋ ስጋት በሀገር አቅም ምላሽ ለመስጠት የሚረዳ ጠንካራ ሀሳብ የያዘ ነው ብለዋል። በተጨማሪም አዋጁ ያልተማከለ የአደጋ ስጋት ስራ አመራር ስርዓት በመዘርጋት በየደረጃው የሚገኙ የፌዴራልና ና የክልል መንግስታት ተግባርና ኃላፊነታቸውን በአግባቡ የሚወጡበት እንድንጋጌ እንደያዘ ገልጸዋል። የኢትዮጵያ የአደጋ ስጋት ስራ አመራር ረቂቅ አዋጅን በአዋጅ ቁጥር 1386 ተዝባሩ 2017 ዓ.ም በሙሉ ድምፅ አጽድቋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ኢትዮጵያ በሁሉም ዘርፍ እያስመዘገበች ያለውን ስኬት አጠናክሮ ለማስቀጠል ለአካባቢ ጥበቃ ተግባር ትኩረት እንደተሰጠው ተገለጸ። ሁለተኛው ዙር ጽዱ ኢትዮጵያ ሀገራዊ ንቅናቄ ዛሬ በይፋ ተጀምሯል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚደንት አደም ፋራ በማስጀመሪያ መርሃ ግብሩ ላይ ባስተላለፉት መልእክት ጽዱ ኢትዮጵያ ለከተሞች እድገትና ለዜጎች ምቹ አካባቢን በመፍጠር ረገድ የማይተካ ሚና አበርክቷል። በሁለተኛው ዙር የጽዱ ኢትዮጵያ ሀገራዊ ንቅናቄም የሚከናወኑ ተግባራትን ትኩረት ሰጥቶ ማሳካት እንደሚገባ አጽንኦት ሰጥተዋል። ከብክለት የጸዳችና ምቹ ከባቢ ሁኔታ ያሟላች ኢትዮጵያን እውን በማድረግ ሂደት ውስጥ ሁሉም የድርሻውን ሊወጣ እንደሚገባም አቶ አደንፋራ መልእክት አስተላልፏል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በኩላቸው ጽዱ ኢትዮጵያ ሀገራዊ ንቅናቄ በአዲስ አበባ ለሚከናወኑ የልማት ስራዎች ትልቅ መነቃቃት ፈጥሯል ብለዋል። በከተማዋ የጽዱ ኢትዮጵያ ዓላማን ከግብ ለማድረስ በትኩረት እየተሰራ መሆኑንም አንስተዋል። የኢትዮጵያ ዜና አገልግሎት ዘገባ ነው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው። የዕለቱ ዜናችን እዚህ ላይ ተጠናቋል። ስለተከታተላችሁን እናመሰግናለን። ሰናይ ጊዜ